ማንም እንዳያስቷችሁ ተጠንቀቁ። ቸሩ አምላካችን ስጋ ለብሶ በምድር ላይ ተመላልሶ ማንም እንዳያስቷችሁ ተጠንቀቁ። ሙቶ የተነሳባት መጋቢት ሀያ ዘጠኝ በመጨረሻም ይህን የፈጠረውን ፍጥረት ሁሉ ሰውና መላእክት ሲቀሩ በስተቀር ሌላውን አሳልፎ።

ወጣቶችን ህፃናቱን፣ ምላችሁን እንደምን አደራችሁ እንደምንሰነበታችሁ። በቸርነቱ ጠብቆ ለዚህ በዓል እና ለዚህ ዕለት ለዚህ ሰዓት ያደረሰን ቸሩ አምላካችን የተመሰገነ ይሁን። ማንም እንዳያስቷችሁ ተጠንቀቁ! የማት ወንጌል ምዕራፍ ሃያ አራት ቁጥር ሰባት ላይ ይህንን የማስጠንቀቂያ ቃል መነሻ በማድረግ ጌታችን መድኃኒታችን ኢየሱስ ክርስቶስ ያስተማረውን የመከረውን መነሻ በማድረግ እንወያያለንና እኔ የምናገርበትን አንደበት እንዲሰጠኝ እናንተም የምታስተውሉበትን ልቡና እንዲሰጣችሁ ፈጣሪያችንን እርዳን። ያን እንጀምራለን። ጆሮ አምላካችን ይርዳል። እግዚአብሔር ካልረዳ ሁሉ ነገር ከንቱ። ሁሉንም ነገር ስራ ለመስራት እግዚአብሔርን እርዳኝ ውሎ መማፀን ያስፈልጋል። ማንም እንዳያስቷችሁ ተጠንቀቁ። ጊዞ እንዴት ያለ ምክር ነው! ማንም እንዳያስቷችሁ ተጠንቀቁ። ቸሩ አምላካችን ስጋ ለብሶ በምድር ላይ ተመላልሶ ማንም እንዳያስቷችሁ ተጠንቀቁ። መሳት በብዙ ወገን ይመጣል። ብዙ አሳቾች አሉ። ብዙ አሳቾች ከዚያ ከመናፍቃኑ ሳንሄድ ከዚሁ ከወገናችን ከክርስቲያኑ፣ ከጓደኞቻችን፣ ከወንድሞቻችን፣ ከጎረቤቶቻችን ብዙ አሳቾች አሉ አሉ እና ከነሱ እቁ ተጠንቀቁ ነው። ሰውን ከሚያሳማት ሰው ተጠንቀቁ እ ከቅርቡን ጀምሮ ከሚያሳምኑ ያላዩትን አይተናል ከሚሉ በውሸት ሊያሳምኑ ጥረት ከሚያደርጉ ከባልንጀሮች ከወንድሞች ተጠንቀ ተጠንቀ ተጠንቀቁ ፆም ከሚያሽሯችሁ አጠጥተው ከሚያሰክሯችሁ ተጠንቀቁ። ነፍስ ከሚያስጠፋችሁ ደም ከሚያስፈስሷችሁ ተጠንቀቁ ባልንጀሮች፣ ተጠንቀቁ። በዐይን ጥቅሻ በከንፈር ንቅሻ እያጓበቁ በዝሙት ስራ ከሚያባብሯቸው አሳቲያን ተጠንቀቁ። ከር ሆ መጀመሪያ እነዚያ ከሩቅ ናቸው ያሉት እና ያቸዋል። ተጠንቀቁ። እየሰማችሁ ነው ወይ? ኢየሱስ ክርስቶስ ከሰማየ ሰማያት እንዳልወረደ ከድንግል ማርያም እንዳልተወለደ ከሚናገሩ መስህታን ተጠንቀቁ። ኢየሱስ ክርስቶስን የባሕርይ አምላኩ ሞስሐለ አማላጅ ነው ከሚሉ ከሐሰተኞች መምህራን ተጠንቀቁ። ተጠንቀቁ የድንግል ማርያምን እናትነት ከማይቀበሉ እኔም እንደሷ መሆን እችላለሁ እያሉ ከሚለፈግም እግሮች ተጠንቀቁ። ቁቁ ሴት ክሙ ተጠንቀቁ። ይሄ ነው የትምህርታችን መነሻ የሆነው። ይሄ ነው፣ እግዚአብሔር አምላካችን ይህችን ዓለም አስጠንቅቋት ነው ያረገው። ያስጠነቀቀውን የጻፈውን ማስጠንቀቂያ ወንጌል ብሎታል። ወንጌል አስጠንቅቋል። በተለይ በተለይ አሁን የምንማማረው የማቴዎስ ወንጌል ምዕራፍ 24 ከቁጥር አንድ ጀምሮ ያለው ማስጠንቀቂያና ትንቢት ዛሬ ከቤታችን ገብቷል፣ ደርሷል። እንዲያው የትንቢቱ መፈጸሚያ እንዳንሆን ጥንቃቄ እንዲው እንድንመካከል ይህንን በዓል እግዚአብሔር አምላካችን ወዶና ፈቅዶ በዚህ ቀን ዛሬ የዛሬዋ ቀን የሞትም የሽረትም ቀን ናት። የሞትም የሽረትም ቀን ናት። ዛሬ መጋቢት አስራ አራት አይደለም። ዛሬ መጋቢት ሀያ ዘጠኝ ነው። ዛሬ እንደዚህ አድርገን ነው የምናስበው። መጋቢት ሀያ ዘጠኝ ቀን እንደሆነ አድርገን ነው የምናስበው። ታዲያ ይህ ቀን እግዚአብሔር ሰማይንና ምድርን የዘረጋበት ቀን መጋቢት አያዘጠኝም ደብረ ዘይት ሰማይንና ምድርን የዘረጋበት ነፋስን፣ እሳትን፣ ውሃን፣ መሬትን ለእኛ ለሰው ልጆች የፈጠረበት መላእክትን የፈጠረበት ቀን ነው። ከዚያ በኋላ ደግሞ አዳምና ሔዋን ቢበድሉ ይቅርታ ያደረገበት

ምእመናንን አደራጅቶ ሙቶ የተነሳባት መጋቢት 29። በመጨረሻም ይህን የፈጠረውን ፍጥረት ሁሉ ሰውንና መላይ ሲቀሩ በስተቀር ሌላው ሁሉ አሳልፎ ለሰው ልጅ ዋጋውን የሚሰጥባት እናንተ ሁሉ ዋጋቸውን የምትቀበሩባት ቀና እንዲህ በአሁኑ ሰዓት ወደ ቤታቸው ሄዳያቸው ሁሳችሁም ለታችሁ ከምራታችሁ ከሶባችሁ እየተንፈላከዛችሁ እንዳትሆኑ አሁን ብርቡም ውድቡም ደመናውም ነ ደብረ ዘይት። የዛሬው ቀን ደብረ ዘይት ይባላል። ዘይት ማለት ወይራ ማለት ነው። ደብር ማለት ደግሞ ተራራ ኮረብታ ማለት ነው። ደብረ ዘይት የሚባለው ተራራ ያለው ኢየሩሳሌም ነው። በኢየሩሳሌም ከተማ በስተ ምስራቅ በኩል ያለ በስተ ምስራቅ በኩል ያለ በጣም ረጅም ተራራ ያልሆነ ፍላቶ የምንለው አይነት የሆነ ተራራ ነው። የኢየሩሳሌማማ ከተማ አምስት ኪሎ ሜትር ያህል አጃለ ነው ያ ተራራ ጌታችን ኢየሱስ ክርስቶስ በሶስት አመቱ ውስጥ ብዙ ጊዜ ያርፍበት ነበረ።

እየዋሻ ደብረ የሊሆን የምትባል ነበረች። በሌላ መርሙ ደብረ ዘይት ማለት ጌታችን አቡነ ዘበሰማያትን የመሰረተባት ቦታ ናት። አንትሙሰ ሶበ ትጼልዩ ከመዝ በሉ አቡነ ዘበሰማያት። እናንተስ ሰዎች በምትጸልዩ ጊዜ የሰማዩ አባታችን ሆይ ስምህ ይቀደስ፣ መንግስት ምታበላችሁ

እንዲህ ሰራ የሚያስጠነቅቅ ትምህርት ነው የምንማማረው። ከዚያም የተመለስ ወጥቶ ወደ ተራራማው ቦታ ወደ ዘለዘን

ነፍስና ስጋር አዋህደ ሌባውን፣ አመንዝራውን፣ ነፍሰ ገዳዩን፣ ሐሰተኛውን በጋ ነመሳት የምትቀጣበት ቤተክርስቲያን ተሳራቢውን፣ ምጧት የሚሰጠውን፣ ሰረት የሚቀርበውን፣ ዝክር የሚዘክረውን፣ እርቅ የሚፈጽመውን፣ አስራት በኩራት የሚቀርበውን የሚሰራው